ሰላም ሰላም ጤና ይስጥልን። እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን። ይህ መልካሙ ሚዲያ ነው። የዕለተ ሐሙስ የግንቦት 14 ቀን 2017 ዓ ም ዓለም አቀፍ አጫጭር መረጃዎችን ይዘን መጥተናል። በቅድሚያም ለመከታተል ያመቻችሁ ዘንድ አርስቶቹን እናስታውሳችሁ። የሉፍታንዛ አውሮፕላን ያለ ፓይለት አየር ላይ ለ10 ደቂቃ መብረሩ ተሰማ። ህንድና ፓኪስታን የተኩስ አቁም ስምምነት ባደረጉ በአንድ ቀን ልዩነት የፓኪስታን ጦር ኃይል ጠቅላይ ኤታማዦር ሹም ከፍተኛ ማዕረግ ተሰጣቸው። የትራምፕ አስተዳደር በዝቅተኛ የኑሮ ውጣ ውረድ ውስጥ የሚማስነውን ስደተኛ ለመቅጣት ያወጡትን የአንድ ነጥብ ስምንት ሚሊዮን ዶላር ክፍያ ተግባራዊ ማድረግ መጀመራቸው ታውቋል። የአውሮፓ ህብረትና ብሪታንያ በሩሲያ ላይ አዲስ ማዕቀብ ለመጣል ተስማሙ። ታይዋን ከቻይና ጋር በሰላማዊ መንገድ ውይይት ማድረግ እንደምትፈልግ አቋሟን ገለጸች። ከሊቢያ ወደ ጣሊያንና ወደ ሌሎች የአውሮፓ ሀገራት ሰዎችን በህገወጥ መንገድ ሲያሸጋግር የነበረ ግለሰብ ተያዘ። አሁን ወደ ዜና ትንታኔያችን እናልፋለን። አብራችሁን ዝለቁ። 199 መንገደኞችንና 6 የበረራ ሰራተኞችን አሳፍሮ ሲጓዝ የነበረ የጀርመን ሉፍታንዛ ኤርባስ ኤ321 የሆነ አውሮፕላን ከጀርመን ፍራንክፈርት ወደ ሴቪል ስፔን እያቀና ባለበት ቅጽበት የ43 ዓመቱ ካፒቴን ወደ መጸዳጃ ቤት ይገባል። ከጎን የነበረው ሌላኛው ረዳት አብራሪ የሰላሳ ስምንት ዓመቱ መኮንን በሰዓቱ አካላዊና አእምሯዊ ብቃቱ በጥሩ ሁኔታ ላይ እንደነበረ፣ ነገር ግን ብዙም ሳይቆይ በሰከንዶች ልዩነት ራሱን ስቶ መጥፎ ስሜት ውስጥ መውደቁ አስደንጋጭና በጣም አስፈሪ ሆነ። እናም አውሮፕላኑ ያለማንም አብራሪ ለ10 ደቂቃ ያህል የ205 ሰዎችን ሕይወት አደጋ ላይ በጣለ መልኩ መብረሩ ታውቋል። ከስምንት ደቂቃ በኋላ ካፒቴኑ ሲመለስ በሩን ከፍቶ መግባት አለመቻሉን ወደ ደህንነት በር መግቢያ ኮድ በኢንተርኮም መጥራቱን ነገር ግን ፈጣን ምላሽ ባለማግኘቱ መደናገጡን። ካፒቴኑ በሩን ለመክፈት የአደጋ ጊዜ ኮድ ሲያስገባ ነበር ረዳት አብራሪው ወደ ሕሊናው ወደ ራሱ ተመልሶ በሩን ከውስጥ በኩል በእጁ በኃይል ታግሎ የከፈተው። ረዳት አብራሪው በጽኑ ታሞ ለሳምንታት የቆየ ያክል ፊቱ ገርጥቶ ላብ እንዳጠመቀው ሲንቀሳቀስ በታየ ጊዜ ካፒቴኖ ከካቢኖ ሰራተኞች እርዳታ መጠየቁን ገልጿል። የረዳቱ የንቃተ ሕሊና መጥፋት በድንገት ስለነበረ የበረራ አባላትን ባልደረቦቹን ስለ ሁኔታው ማስረዳትና የማስጠንቀቂያ መልእክት ማስተላለፍ እንደተሳነው በምርመራ ዘገባው ላይ ሀሳቡን ሰጥቷል። ምንም እንኳን ይህ አስደንጋጭ አጋጣሚ የተከሰተው በየካቲት ወረ ሀያ ሀያ አራት የነበረ ቢሆንም ጥብቅ የምርመራ ዘገባ ሪፖርቱ ይፋ የወጣው ግን ከሰሞኑ ነው። ካፒቴኑ አውሮፕላኑን ከተቆጣጠረ በኋላ በቅርብ ወደ ነበረ አውሮፕላን ማረፊያ ወደ ማድሪድ ዞሮ ስለመሄዱ ተነግሯል። የመጀመሪያው ረዳት አብራሪ መኮንን ሆስፒታል ተወስዶ ሲመረመር፣ ዶክተሮቹ በነርቭ ህመም ምክንያት ያቀማነስ እንደገጠመው ስለገለጹ ለጊዜው የህክምና ማስረጃ የምስክ ክር ወረቀቱ ስለመታገዱ ተሰምቷል። ረዳት አብራሪው ራሱን ሰነ መሳቱ በውል እንደማያስታውስ መናገሩን የስፔን አቪዬሽን መርማሪዎች ዘገባ አመላክቷል። የፓኪስታን ጦር አዛዝ ጄኔራል አሲም ሙኒር ከሕንድ ጋር የተኩስ አቁም ስምምነት በተደረገ ማግስት የፊልድ ማርሻልነት ማዕረግ አገኙ። ይህም ከ60 ዓመት በኋላ መሆኑ ነው። ከጄኔራልነት ወደ ፊልድ ማርሻልነት የደረጃ እድገት ሲሸጋገሩ ፓኪስታን ከሕንድ ጋር በተፈጠረ አደገኛ የጦርነት አዝማሚያ ወደ ሙሉ መጠፋፋት ወደ ሙሉ ጦርነት ለማምራት በቋፍ ላይ ባሉበት ወቅትና በስድስት አስርት ዓመታት ረዥም ጊዜ ውስጥ የተሰጠ ትልቅ የኃላፊነት ቦታ ስለመሆኑ ተነግሮለታል። ብዙ ጊዜ ያልተለመደ የአመራር ጥበብን፣ ስኬትን የሚያመላክት የባለ አምስት ኮከብ ማዕረግ ነው። የፓኪስታን አምባገነን ጄኔራል አዩብ ካን እንደ አውሮፓውያን አቆጣጠር በ1965 ራሱን ማርሻል ብሎ ከሰየመ በኋላ ነው ይህ የመጀመሪያው ማዕረግ እንደሆነ የተነገረለት። ቀደም ሲል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስደተኞች በተሰጣቸው የጊዜ ገደብ ራሳቸውን ይፋ በማውጣት ተመዝግበው ወደ ሀገራቸው ካልተመለሱ የአንድ ነጥብ ስምንት ሚሊዮን ዶላር እና የእስር ቅጣት እንደሚጠብቃቸው ዝተው ነበር። እናም አሁን የተቀመጠው ቀነ ገደብ በማለቁ ስደተኞችን ከያሉበት እየለቃቀሙ ከማሰር በዘለለ ከፍተኛ ገንዘብ ማስከፈልና መቅጣት ጀምረዋል። ይህች በምስሉ ላይ የምትታየው ግለሰብ በፔንሲልቬኒያ ግዛት ውስጥ በሚገኝ አንድ የስጋ ማሸጊያ ፋብሪካ ውስጥ በሰዓት 13 ዶላር እንደምታገኝ ትናገራለች። የ32 ዓመቷ ኦርቲዝ ከኤልሳልቫዶር ወጥታ ከኃይለኛው የቀድሞ የትዳር አጋሯና ከወሮ በላዎች ዛቻ ለማምለጥ ወደ አሜሪካ ገብታ ለብዙ ዓመታት ቆይታለች። አሁን እንድትከፍል የታዘዘችው የገንዘብ ቅጣት በጣም አስደንጋጭ፣ ያልታሰበ ዱብዳ ነው። ደሞዟ የስድስት ዓመት ልጇን በአግባቡ ለማኖርና የቤት ኪራይ ወጪዋን ለመሸፈን እንኳን እንደማይበቃ ትናገራለች። የአውሮፓ ህብረትና ብሪታንያ ዩናይትድ ስቴትስን ሳይጠብቁ በራሳቸው ጊዜ በሩሲያ ላይ አዳዲስ ማዕቀብ እጣሉ። ትራምፕ ከፑቲን ጋር ሁለት ሰዓታትን የፈጀ በሩሲያ ዩክሬን ጦርነት የተኩስ አቁም ጉዳይ ከተነጋገሩ በአንድ ቀን ልዩነት ነው ማዕቀብ ስለመጣላቸው ይፋ ያደረጉት። በቤልጅየም ብራስልስ የተሰበሰቡት የአውሮፓ ህብረት እና ብሪታንያ የወሰዱት እርምጃ በሞስኮ የነዳጅ ዘይት ታንከሮችና በጦርነቱ ላይ የተጣሉትን ሌሎች ማዕቀቦችንም የበለጠ በማጥበቅ ጀምረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በቴሌግራም ገጻቸው ላይ ማዕቀቦቹ በጣም አስፈላጊ ናቸው፣ ስለዚህም የአውሮፓ ህብረት ብሪታንያና፣ ራሷ ብራስልስ ያሳለፉትን ውሳኔ እናደንቃለን ብለዋል። የጀርመኑ የውጭ ጉዳይ ሚኒስትር ዮሐንስ ዋዲፑል ከአውሮፓ ህብረት አቻዎቻቸው ጋር በብራስልስ ከተገናኙ በኋላ ከሩሲያ አንዳች ነገር እንጠብቃለን፣ ያለምንም ቅድመ ሁኔታ አፋጣኝ የተኩስ አቁም ስምምነት ላይ መድረስ አለባት ብለዋል። ታይዋን ከቻይና ጋር በሰላማዊ መንገድ ውይይት ማድረግ እንደምትፈልግ አቋሟን ስለመግለጿ ሮይተርስ ዘግቧል። ነገር ግን ደግሞ ደሴቲቱ ራሷን ከማንኛውም ጥቃት ለመከላከል የጦር ኃይሏን ከማጠናከረ ወደኋላ እንደማትል ፕሬዚዳንት ላቺንግቴ የአንድ ዓመት የስልጣን ቆይታቸውን ባስቆጠሩበት ዕለት ገልጸዋል። ቻይና ታይዋንን እንደ አንድ የአካሏ ቁራጭ የአብራኳ ከፋይና ና እንዲያፈንጋጭ ተገንጣይ ግዛት በመቁጠር በርካታ የውይይት ጥያቄዎችን ውድቅ ማድረጓ ይታወቃል። የቻይና የታይዋን ጉዳይ ጽሕፈት ቤት ቃል አቀባይ ቼን ቢንዋ በሰጡት መግለጫ የታይዋን ክልል ሹሞች ምንም ቢናገሩ ምንም ቢሉ ታይዋን የቻይና አካል መሆኗን፣ አይቀሬውን ብሔራዊ ውህደት እቅድን ሊለውጥ አይችልም በማለት አቋማቸውን ጠንከር ባለ ቃላት ይፋ አድርገዋል። ከሊቢያ ወደ ጣሊያንና ወደ ሌሎችም የአውሮፓ ሀገራት ሰዎችን በሕገወጥ መንገድ ሲያሸጋግረ የነበረው ግለሰብ ብሪታንያ ውስጥ መያዙ ተሰምቷል። በብዙ ሺዎች የሚቆጠሩ ስደተኞችን መናኛ ጀልባዎችንና መርከቦችን በማዘጋጀት ሲያጓጉዝ የነበረው የ42 ዓመቱ ግብፃዊ አህመድ የረመዳን መሐመድ ኢቢድ የአምስት ዓመት እስራት እንዲቀጣ ተወስኖበታል። አህመድ የረመዳን በ2022 ጥቅምት ወር ብሪታንያ ከደረሰ በኋላ ሰዎችን በኃይልና በማታለል የማይጨበጥ የተስፋ ዳቦ በመስጠት ሲያጓጉዝ መቆየቱ ታውቋል። አህመድ ረመዳን መሐመድ ኢቢድ ፌስቡክንና የተቀሩትን ማህበራዊ ሚዲያዎች በመጠቀም የአፍሪካ ሀገራት ዜጎችን ለስደት የሚያነሳሳ ቡድን እንዳለው ተገልጿል። ሰዎችን በማጓጓዝ ሂደት ላይም ማንም ስልክ እንዲይዝ እንደማይፈቅድለት፣ ይዞ ከተገኘም ይገደላል፣ ባህር ውስጥ ይጣላል፣ ጅግሩ ታስሮ በረሃ ላይ ይጣልና የአሞራና የጅብ ሲሳይ የሆነው እንዲቀር ያደርግ ያስደርግ ነበር ተብሏል። የሳውዝ ዋርክ ክራውን ፍርድ ቤት ዳኛ አዳም ሂድልስተን አህመድ ረመዳንና ና ግብረ አበሮቹ በስደተኞቹ ላይ አካላዊና ህይወታዊ አሰቃቂ ዘግናኝ ግፍ መፈጸማቸውን ከግምት ውስጥ በማስገባት የአምስት ዓመት የእስር ቅጣት ውሳኔ ስለማስተላልፋቸው ተናግረዋል። በስተመጨረሻም እስራኤል በጋዛ ላይ እየወሰደች ያለችው ዘግናኝ ግፍና ግድያ ቀደም ሲል አይዞሽ ጃዝቡች እያሉ የነበሩት ወዳጆቿ የአውሮፓ ሀገራትና አሜሪካ ሳይቀሩ ጀርባቸውን ሰጥተዋታል ፊታቸውን ማዞር ጀምረዋል ፈረንሳይ እንግሊዝ ጣሊያን ግብፅ አሜሪካ ሁሉ ከፍተኛ ማስጠንቀቂያና ተኩስ እንድታቆምም እየመከሯት እየነገሯትም ናቸው እጅግ በጣም ብዙ እልቂት እያስከተለ ነው። ጋዛውያን ፍልስጤማውያን እርስታቸውን እየተነጠቁ ነው። በርካታ ሕፃናት፣ ሽማግሌዎች፣ አዛውንቶች ሁሉ በግፍ እየተገደሉ ነው። ከመኖሪያ ቀያቸው እየተነቀሉ ነው። እናም በእስራኤል ላይ ከውስጥም ከውጭም ጫና እየበዛ መጥቷል። ሐማስም ቢሆን ታጋጆችን ለመልቀቅ ፈቃደኛ ሳይሆን ቀርቷል። እናም የሰላም ውይይት ሂደቱ እንቅፋት ገጥሞታል እየተባለ ነው። እስራኤል አጣብቂኝ ውስጥ ገብታለች። ይህ በእንዲህ እንዳለ ኢራንም ዙሪያ ገባዋን እየታጠረች እየተዛተባትም ይገኛል። ውድ አድማጭ ተመልካቾቻችን፣ ዛሬ ያዝንላችሁ አጫጭር ዓለም አቀፍ መረጃዎችን እዚህ ላይ እናበቃለን። እናንተም ጊዜ ገንዘብ፣ ጉልበት፣ ልብና ጆሮ ህሊናችሁን በ